ሰላም ሰላም ውዶች እንዴት ናችሁ? እንደምንከረማችሁ። ያው እንደሚታወቀው ጠፋ ብያለው አልፎ አልፎ ነው መጣ ብዬም ገልጫለሁ። ቀደም ሲልም ዛሬ በዚህ በቅቤ አነጣጠር ዙሪያ በዚህ ቻናል እንገናኝ ነው። እንደምናችሁ ልኝ ናፍቃችሁኛል። ሰብስክራይብ ላይክ፣ ሼር አትርሱ፣ እንደምታበረታቱኝ አምናለሁኝ። እንግዲህ ቀደም ሲል ከሀገራችንም ከባህላችንም የመጣ ያው በርበሬ ሲፈጭ ቅቤ ሲነጠርቅ መሱ ነው። እስቲ የዛሬ አነጣጥራ የቅቤ አነጣጥራን ነው ይዤ መጥቻለሁ። እንደ ቤቱ፣ እንደ ቅመሙ፣ እንደ ባህሉ አድርጌ አዘጋጅቻለሁኝ። ሰብስክራይብ ላይክ ሼር አትርሱ። በዚሁ አጋጣሚ አርሶ አደሮቻችንን ሰላም ያደርግልን፣ ሀገራችንንም ሰላም ያደርግልን። በኋላም ልሰራ የምፈልገውን የተለያዩ ነገሮች ካሉ በኮሜንት ላይ ግለጹልኝ፣ ማስተካከል ያለብኝንም ንገሩኝ። ከልብ አመሰግናለሁ እስካሁንም ላለው በእናንተ ነው ልሰራ ልቀጥልም የቻልኩት። ከምሰጡኝ የምንድገነባ ብዬ ይጠብቃለሁኝ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። መልካሙን እመኛለው። ወደሚቀጥለው ስራ እንማማር። ቅቤያችንን እንግዲህ ውዶች፣ በዚህ መልክ ልናነጉር ነው። አላስፈላጊ ግብዓቶችንም ቆሻሻዎችንም ካሉ ያው ቅቤያችን እንግዲህ ቆንጆ ቅቤ ነው። ሽታውም ደስ ይላል። እንደዚሁም ደግሞ ውሃ ብጫ ነው። በአብዛኛው አላስፈላጊ ከወተት ግብዓት የተረፉ እንደ አሬራም ሊሆኑ ይችላሉ። ወተትም እንዳይብ ነገርም፣ እንዲሁም ደግሞ በአንዳንድ ነገር በማያያዝ አላስፈላጊ የሆኑ ገለባዎች፣ እንደዚሁም ፌስታሎች እንዲለዩ ቀለጥ አድርገን ውሃ በመጨመር በደም አድርገን አሁን ይሄ እንግዲህ፣ ይሄ ያው ብናኝ ነው። ምንም ክፉ ነገር የለውም። ቅጠል ነው በእርግጥም ጣም ያበላሻል። አልፎ አልፎ አንዳንድ ነገሮች ሊኖሩ ስለሚችሉ ከውሃው ጋር ይወገዳሉ ብለን እናስባለን። እኔ በአብዛኛው በዚህ ነው የምጠቀመው። አንድ ቀን ተኩል ያህል ረጋር ግን ፍሪጅ ላይም ካለው የቀዝቃዛ ቦታ ላይ በማስቀመጥ ካቀለጥን ካስቀመጥን በኋላ ውሃና ቅባቱን በመለየት አፍስሰን ወይም እንግዲህ በዚህ መልክ አቀለጠነዋል። ይኖራሉ የምንላቸውን እና ልንጠራጠረ የምንችለውን እንግዲህ አሁን በአብዛኛው ሊለይ አይችልም። ይሄ ከውሃው ጋር ስለሆነ እንደምታዩት ነው። ቅቤያችንም እየቀለጠች ነች። በአብዛኛው ቆንጆ አድርገን እኔ ከግማሽ ወይ ደግሞ ከአንድ ሊትር በላይ ውሃ ጨምራለሁኝ። ያንን በማረጋጋት ደረቅ ሲል አለቅልቀን መጠቀም እንችላለን። ቅመማ ቅመማችንን አስፈላጊ ቅመማ ቅመም ምን ልንጨምር ወይ የለመድነውን አድርገን አዘጋጅተን እሱንም ለአንድ ቀን ተኩል ቅቤውና እንግዲህ እንዲህ አድርጌ ውሃ ጨምሬበታለሁ። ይለያል። ያው በአብዛኛው አላስፈላጊዎች ይወጣሉ። ለቡላም ለፍርፍርም ለብዙ ነገር ተፈላጊ ነው። ይሄ በእርግጥ ለጋቅቤ ነው። ከክፍለ ሀገር ነው የመጣው። ውሃ ቢጫ ነው እንደምታዩት ነው። አሁን ይህንን ቀስ ብለን አረጋግተን መጠበቅ ነው። ከአንድ ቀን ተኩል እስከ ሁለት ቀን ሊሆን ቢሲሆን ይመረጣል። ቅባቱንም ለማግኘ ቅመሞንም አብረን አዋህደን በዛ መልክ እንግዲህ ቅቤያችን እንዲህ ተረጋግተዋል። ቅመሞቻችንንም እቃዎቻችንንም አጥንቱንም ሁሉንም አዘጋጅተናል። አስፈላጊ የሆኑትንም ግብዓቶች እነዚህ ናቸው። ማንጠሪያ፣ እርጥብ ቅመም በተለይ ነው። በኋላ ነው የምጨምረው ሊወጣ ሲል። ይህንን እንግዲህ አሁን ይኸው እንደምታዩት ፍርፍር ያለ ቆንጆ ቅቤ ነው። እኔ ወድጄዋለሁኝ። እንግዲያው ይሄ ነው፣ በዚህ መልክ ነው የሚወገደው። ይህንም በተደጋጋሚ በማለቅለቅ በማጽዳት እንግዲህ የምናየው ነጭ ሁሉ የወጣው የወተት ግብአቶች ነው። ብዙ ክፉ ነገር የለም። ያው ከቤተሰብ የመጣ ነው ብያችኋለሁኝ። ስንገዛም በዚህ መልክ ብንጠቀም መልካም ነው። ክፉን ነው የምናስወግደው። ሌላ ነገር የለውም። አሁን እንግዲህ ይህንን ቅመሞቻችንን ለስለስ ባለና ረጋ ባለ እሳት በጠፋ እሳት ማለት ነው። አምስት አምስት ሞቅ ሞቅ አድርጋል ቢቻልም በፀሐይ ቢሆን ይመረጣል ከአንድ ቀን ተኩል በላይ ቅቤውና አሁን እንግዲህ ይሄ ኮረሪማ ነው። ቅመሞቻችን ይሄ ናቸው። ይችንም እንደዚሁ በጠፋ ሳት እያደረግኩኝ ነው ይህንን እንፈጫለን። ቀደም ሲል የተዘጋጀ ቆንጆ ብራውን ሆኖ መራራ የወጣ ገንፈል ማለት ነው። መራራ የወጣውን አብሽ አብሽም ማስፈላጊ ነው። ነጭ አዝሙድ፣ ጥቁር አዝሙድ በየመጠኑ ጨምረን ፈጭተን ቅመም ይሆናሉ ብለን የምንላቸውንም ሌላ እንደ ደረቅ በሶ ብላም ቢሆን ይመረጣል እኔ እርጥቡን የምጠቀመው በአብዛኛው ከኮሰረትም ግቢ ያለ እግዚአብሔር ይመስገን እና በሱ በሱ በማድረግ ይህ እንግዲህ መጠነኛ ጥቁር አዝሙድ ነው። በዛው ተመጣጣኝ ደግሞ እንደዚሁ ነጭ አዝሙድም የጠፋ ብረምጣድ ነው። በሱ ምስምስ አርገን የጠፋ ሰዓት እንደማለት ነው። ይሄም ነጭ አዝሙድ ነው። ከዛም ደግሞ ያው ይሄ በነጫ ዞን ነው። ከዛም ደግሞ ቀደም ሲል የተዘጋጀ ነው። አብሹ መራራው በደንብ ወጥቶ ቆንጆ ሆኖ ተቆልቶ የተቀመጠ ነው። በጣም ይሰጣል ብለን ስለምናምን እኔ ደስ ስለሚለኝ ነው። አላስፈላጊ መስሎ ከታያችሁ አለመጨመርም ይቻላል። በእናንተም በቤቱም ይሆን በምታነጥሩበት መጠቀም ይቻላል። ይህ እንግዲያውን በጣም መራራው ወቷል። ቀደም ሲል የተዘጋጀ ነው። በደንብ ሞቅ ሞቅ ተደርጎ በዚህ መልክ አዘጋጅተናል። እንግዲህ ተነግሮ ውዶች እንግዲህ ይሄ የተነጎረውም የተለቀለቀውም በዚህ መልክ ያው እንግዲህ እንደምታዩት ጽድት ያለ ነው። ግሩም ቅቤ ነው። ሽታውም ቆንጆ ነው። አሁን ቅመማችን ጋራ በመለወስ ቢቻል ከአንድ ቀን ተኩል እስከ ሁለት ቀን ሶስት ቀን ምታደርጉት ቅመሙና ቅቤው ጣዕሙ ቆንጆ ይሆናል። ሲነጠርም ቆንጆ ነው። በእርግጥ በጣም ለጋ ቅቤ ነው። ለፍርፍር፣ ለቡላ እንዲሁም ለገንፎ ያው ክረምቱን መጪ ነው። እንዲሁም ደግሞ አልፎ አልፎ ለአጥሚትም ላይ ሊገባ ይችላል። ቆንጆ ጣም ያገኛል የቅመሙን ጣዕም ቅቤውም እንዲሁም ደግሞ ቅመሙና ቅቤው ጣዕሙ ኩላኩል ሊሆን ይችላል በመጠኑ በዚሽ መልክ አዘጋጅተን ከአንድ ቀን ተኩል እስከ ሁለት እንዲሁም ደግሞ ከሶስት ቀንም ቢሆን ብታደርጉት ጥሩ ነው እኔ በአብዛኛው በዛ ነው የምጠቀመው በእርግጥ ከሁለት ቀን በላይ ባይወጣ ጥሩ ነው አሁን እንግዲህ እንደዚህ ቻርገን አዘጋጅተናታል። ዛሬ እንግዲህ ቤተሰቦች ከሁለት ቀናት በኋላ ቅቤያችንን ልናነጥር ነው። ያው ቀደም ሲል በተዘጋጀው መሰረት በቅመም የታሸ ቅቤ እንዲሁም ትክክለኛ ኮሰረት ያው ከግቢ ነው የተተከለ ነው። እንዲሁም ደግሞ እርጥበት ሶብላ ወደ መጨረሻ አካባቢ ነው አስፈላጊነቱ። በእውነቱ የአበሻ ሽንኩርት በጣም ቆንጆ ነው። የአበሻ ሽንኩርት ትንሽ ና ሽንኩርት ይሄ እንደምታዩት ግቤ የበቀለ በትክክለኛው ከጠንካራው ከጉራጌ ማህበረሰብ የመጣ የተተከለ ኮሰረት ነው። ያው እንግዲህ ማጠኛውም ይሄም በቅመም የታሸው ከሁለት ቀናት በኋላ ነው። ለሁለት ቀናት ነው ያደረግኩት። በቂ ነው በሚል በደንብ አርጌ ያለውኝ እንግዲህ፣ ቅቤያችንን ጥደናታል። ያው እንደምታዩት ትን በመቅለጥ ላይ ነው። ቅመሙ ጋራ በደንብ ተዋህዷል። አሁን እንግዲህ አስፈላጊው ቅመም ቀደም ሲል ገብቷል በተዘረዘረው መሰረት በጠፋ እሳት ለብ ባለ ማለት ብዙም ባልጋለ እሳት እንትኑ ነው፣ በትንሹ እንትን የተጣደው እንደዚሁም ይሁን። እንደምታዩት እንግዲህ አሁን እየቀለጠ ነው። ከለሩም ቆንጆ ነው። ገና ብዙ ነገር የገባ ነገር የለም። ያው እንደ እንግዲህ ይሄ ምንድን ነው፣ ቀልጦ አላስፈላጊ የሆኑት ደግሞ እንደዚሁ ተረፍ የሚሉ ነገሮች አሉ አይደል? እነዚህን ደግሞ እኔ እንግዲህ በአየሁትም መሰረት ቀደም ሲልም በአብዛኛው ሰርቸዋለሁ። እንደዚህ እንዳረፋ ላስፈላጊ ነገር ሲሆን ጨው እጠቀማለሁ። ትንሽዬ በጣም የጠፋ የጥቂት ጨው ነው የምጠቀመው። አረፋም ከሆነ ይከታል። ያው እንግዲህ አሁን ው እንግዲህ ጨው ከተጠቀምኩ በኋላ ነው የመሰብሰብ ባህሪ ያለው ጥሩ ነው ብዬ ነው የማምነው። ይሄ እንግዲህ ቀይ ሽንኩርት ነው። ቀይ ሽንኩርት የአበሻ ቀይ ሽንኩርት ነው እንደምታዩት፣ ሌላ አይደለም። የአበሻ ቀይ ሽንኩርት ደግሞ በጣም ቆንጆ ነው፣ ጣዕም አለው። በዚህ መልክ አብሬ የሽንኩርቱንም ከተፍ ከተፍ ትንሽ ከፈት ከፈት በማድረግ ጣዕም እንዲያገኝ በሚል ነው ለብዙ ነገር እንደሚጠቅም ነው ሽንኩርት። ይሄ ደግሞ ለከለር ትንሽ እንደዛ ነው አደርገው። ይሄም ያው እንደነገርኳችሁ በዚህ መልክ እንግዲህ ቅቤያችን ያው በጥሩ ሁኔታ የተነጠረች ትመስላለች። ሽታውን በእውነት በእውነት በጣም ቆንጆ ነው። አሁን እርጥበት ሶ ብላ ሊወጣ አካባቢ ነው ነኝ በአብዛኛው የምጠቀመው አጥቢዋለው ደረቅ ብሏል። ይሄ እንግዲህ ብዙም እንትን ሳይል ሳይረግፍ እንደዚሁም ለጣምም ቆንጆ ነው። ይሄ ያው ኮሰረት ነው ሻከር ያለ ነው። ኮሰረት ሲባል እንግዲህ ያው ዘመዶቻችን ጠንካራው የጉራጌው ማህበረሰብ በትክክለኛ በንፁህ ኮሰረት የሚያምን እና ጣሙም ትክክለኛ ነው። ያው ማጥንቱም ዋች ነው። እንግዲህ ቅቤቃችንንና ከማጥለያው በላይ እኔ ያስቀመጥኩት ያው ቃጫ ነው። እንደተለመደው እኔ በጥሩ ዘመዶች አሉኝ፣ ብዙ ነገር ያስተማሩኝ ቆጮ አልቀረ፣ ቅቤ አልቀረ፣ ቅመም አልቀረ፣ ብዙ አይነት ነገር ከልጅነቴም ስርስር ብዬም ስላደኩኝ እንግዲህ እቃችንንም በማጠን በማስተካከል ልዩ ጣም ይኖረዋል ብለን ነው። እኔ ለጊዜው እንደ ብርጭቆ ነገር ነው እችን የምጠቀመው። የቅቤ ቃ ያው ከማጥለያው በላይ እንግዲህ ቃጫ አስቀምጫለውኝ አጥኘዋለውኝ። እንዳያችሁት ቆንጆ አርጌ ያነጠርኩ ይመስለኛል። እንግዲህ እንደየቤታችን እንደየሙያችን እንደየፍላጎታችን ሰርጠን ብንጠቀም ደስ ይለኛል። እንደምታዩት ነው፣ ቆንጆ ቅቤ ነው። ሽታውም እንግዲህ ወገኖቼ፣ በዚህ መልክ የዛሬው ቅቤያችንን እንደዚህ አድርገን አንጥረናል። ያው እንግዲህ ከዚህ በላይ ከማጥለያው በላይ እዚህ ላይ ደግሞ የቀረውን ያው ያስታውቃል። ያው መልኩ እንግዲህ እንደዚህ ነው። እቺ ቀዝቀዝ ስትል እናያታለን። እንግዲህ ያነጣጠራውንም አስተያየት ስጡኝ፣ ኮሜንት አድርጉልኝ፣ ሰብስክራይብ፣ ላይክ፣ ሼር አትርሱ። በጣም እንደምትደግፉኝ እርግጠኛ ነኝ። ይጠቅመኛል ይበልጡን እኔ ኮሜንት ላይ ብትገልጹልኝ ደስ ይለኛል። እስካሁንም ለቆ ለቆይታዬ እያመሰገንኩ በእናንተ ድጋፍ ነው ያለሁትና አሁን እንግዲች በረድ ስትል በተለምዶ ቅቤ ሲነጠር በርበሬ ሲፈጭር የሚባለው በሱ በባህላችን መሰረት ያው እንደምታዩት ወረድ ብላለች በሷ